ሰላም እንዴት ናችሁ? የሲኒማ ቤቴ ቤተሰቦች ሾጎን ኤፒሶድ 9 ይደርሰናል። ወደ ዛሬ ክፍል ከመግባታችን በፊት ግን እንደ ሁል ጊዜው ቪፒን ማብራታችሁን አትዘንጉ። ሲኒማ ቤቴ የተለያዩ አሪፍ ተከታታይ ፊልሞች በጥሩ አቀራረብ የሚቀርብበት ቻናል ስለሆነ ለቻናሉ አዲስ ከወንክ ወይም አዲስ ከወንች ሰብስክራይብ በማድረግ ቤተሰብ ይሁኑን። አሁን ወደ ክፍል 9 እንግባ። ለማስታወስ ያክል በክፍል 8 በዋናነት ቶሮናጋ በክፍል 7 የሞተውን ልጁን ለመቅበር በሳይክ ታጅቦ ወደ ከተማው ኤዶ መጓዙን ጆን ቶሮናጋን የሚያገለግልበት ጊዜ በመጠናቀቁ ነፃ ሰው መሆኑን ኢሽዶ በሳይኪና ባልቪቶ በኩል የቶሮናጋ እጅ መስጠትን መስማትን የሜቴ አዮ ድንገተኛ ህልፈትን ኦቺባን ብቻዋን በመቅረቷ ከኢሽዶ የመጣውን የጮኝነት ጥያቄን መቀበሏን የቶራናጋ ያለ ውጊያ እጅ የመስጠቱን ጉዳይ የጦር መኮንኖቹ መቃወማቸውን ያቡሽጌ የጌታውን መሳሪያ ይዞ ወደ ኦሳካ ቀድሟቸው እንዲሄድና እጁን ለኢሽዶ እንዲሰጥ መታዘዙን ሂሮማትሱ ጌታው እጅ ሰጥቻለሁ የሚለውን ሐሳቡን የማይቀየር ከሆነ ፊት ለፊቱ ራሱን ሊያጠፋ መዛቱን ቶራናጋ በቃሉ በመጽናቱ ሂሮማትሱ ሰፕኩ መፈጸሙን ከሂሮማትሱ ሞት በኋላ ሁሉም ጌታቸው ቶራናጋ ሙሉ ለሙሉ እጁን እንደሰጠ ማመናቸውን በክፍሉ መዝጊያ ላይ ግን የሂሮማትሱ ሞት ቶራናጋ ከራሱ ከሂሮማትሱ ጋር በእቅድና በስምምነት ያደረጉት ነገር እንደነበረ ለማሪኮ መንገሩና ልክ ሂሮማትሱ ለዓላማቸው እስከ ሞት ድረስ እንደተጓዘ እሷም ያቡሽጌ ጋር ሕይወቷንም ሊጠይቃት የሚችልን ግዳጅ ተቀብላ ወደ ኦሳካ መጓዝ መጀመሯን ተመልክተን ነበረ፣ ክፍል 8 የዘጋ ነው። አሁን ደግሞ ክፍል 9 ይቀጥላል። የክፍል 9 ትኩረትና ባለ ታሪክ ማሪኮ ናት። ፊልሙ የዛሬ 14 ዓመት የበረሩ ውሽንፍር ወደ ነበረበት ምሽት ይወስደናል። በዚህ ቀዝቃዛ ምሽት ሽሽት ላይ የነበረችን ሴት እናያለን። ያለን ልጅቱ ማሪኮ ነበረች። ጠባቂዎቹ ከብዙ አሰሳ በኋላ አግኝተው ወደ ከተማው ያመጧታል። አባቷና ቤተሰቦቿን ያጣችበት ሰሞን ስለነበር ሞት ከልክሏት የነበረውን ባሏን ቡንታሩን ሸሽት ላይ ነበረች። እንዳመጧት ለመሸሽ ሞክራ ስትያዝ ይሄ ሶስተኛዋ መሆኑን እንረዳለን። እዚህ ላይ ነበረ መኖር ያስጠላት ማሪኮ የካቶሊክን እምነት በአባል ቪቱ አማካኝነት ያገኘችው። ወደ አሁኑ ጊዜ እንመለሳለን። በክፍል ስምንት የአቡሺጌና ጆን በቶራናጋ ላይ ተስፋ ቆርጠው ሲቧደኑ ቶራናጋ የአቡሺጌን ክህደት ሲጠብቀው ስለነበር ማሪኮን ሌላ ድብቅ ተልእኮ አስይዞ አብሮ ይልካታል። ተጉዘው ኦሳካ ወደብ ሲደርሱ መሽቶ ነበር። ሁሉም ታጅበው ወደ ቤተ መንግስቱ ይወሰዳሉ። ግንቡ ውስጥ እንደገቡ በኢሽዶ የታገቱትን የኦኖ ቤተሰብን ይመለከታሉ። ወደ ውስጥ ከመግባታቸው በፊት ግን የአቡሽጌ ጆንን አሁን ለሱ ሊገዛ ወስኖ የለ፣ ነገ የሺዶ ፊት ቀርቦ የሚናገረው ነገር ስለሚኖር አብሮት እንዲመጣ ይጠይቀዋል። ሁሉም ወደ የቦታው ሲሄድ ማሪኮ የተሮናጋ ሚስት ኬሪና ሺዙን ለማግኘት ትሄዳለች። ማደሪያ ክፍላቸው ከኦኖ ቤተሰብ ጋር ለመጋራት በመገደዳቸው በቂ ማደሪያ እንኳን አልነበራቸውም። ሺዙ ከጌታቸው ተሮናጋ ያመጣችው መልእክት ካለ ትጠይቃታለች። ማሪኮም የተጠቀለለ ወረቀት ለኪሪ ሰጠቻት። በማግስቱ ካቶሊካውያኑ ቄሶች አባ ዴላኳ እና አባ አልቪቶ በካፒቴን ፈሬራ አማካኝነት ቶራናጋ መልእክተኞችን እንደላከ ያውቃሉ። ከተላኩት ሰዎች መካከል ቀንደኛ ጠላታቸው ጆን እንዳለበት መስማቱን ፈሬራ ያሳውቃቸዋል። ይህንን ሲሰማ አባ ዴላኳ ቶራናጋ ያሰበው ተንኮል እንዳለ ጥርጣሬውን ለአልቪቶ አጋራው። አልቪቶ ግን በክፍል ስምንት እንዳየው የቅርብ ወዳጁ ሂሮማትሱ እንኳን እጅ መስጠቱን ተቃውሞ ራሱን ቢያጠፋም ሀሳቡን ባለመቀየሩ ቶራናጋ ሙሉ ለሙሉ እጁን እንደሰጠ ማረጋገጡን ከጆንም ጋር ያላቸውን ግንኙነት መቋረጡን በአካል ሄዶ በማረጋገጡ ጆን በቶራናጋ ተልኮ ሳይሆን ከጃፓን የሚያመልጥበትን የራሱን መንገድ ፍለጋ መምጣቱን እርግጠኛ ሆኖ ይመልስለታል። የቶሮናጋ ተንኮለኝነትንና አስተዋይነት ያልጠፋው አባዴላኳ ግን አንድ ትልቅ ጦርነት ከፊታቸው እየመጣ እንደሆነ ውስጡ ይነግረው ነበርና እውነትና አሳማኝ የሚመስሉ ምክንያቶች ቢኖሩም ሁሉን በጥርጣሬ መመልከትን ይመርጣል። ይመሻል። ካውንስሉ የቶረናጋ መልእክተኞችን ለመቀበል ይሰባሰባሉ። ኪያማ ሊገድለው ሲፈልገው የነበረውን ጆንን ያቡሽጌ ጋር ሲመለከተው ለእሱ ያመጣለት የሚመስለውም ያቡሽጌ ጆንን ወደ ኦሳካ ያመጣው መርከብ የመንዳት ችሎታውንና ልዩ የሆነውን የመድፍ ውጊያ ክህሎቱን በስጦታ መልክ ለኢሺዶ ለማቅረብ ነበር። ይሄ መደለያ መሆኑ ነው። ስለዚህም ለኢሺዶ ስጦታውን አቅርቦ ለክህደቱ ይቅርታን ለማግኘት ለሕይወቱም ለመማፀን ሲል ወደ አዳራሹ ይዞት ይገባል። ያልገባችው ማሪኮ ብቻ ነበረች። ሁሉም ገብተው እሜቴ ኦቺባንና አልጋው ራሹን ይጠባበቃሉ። ወደ አዳራሹ እንደገቡ ኢሺዶ ያቡሺጌን የመጣህበትን ጉዳይ አቅርብ ይለዋል። ያቡሺጌም ጆንን ይዞ በመቅረብ የጌታውን የቶራናጋን እጅ መስጠት በመወከል እጁን ለካውንስሉ መስጠቱን ያሳውቃል። ወደሚቀጥለው ልመናው ለመግባት እንዲያመቸው በእሜቴ አዮ ሞት ማዘኑን ይገልጻል። በመቀጠልም ያን የቶራናጋ ከካውንስሉ እጅ ሲያመልጥ የሚያውቀው ነገር አለመኖሩን ጌታው እሱንም እንደሸወደው ያሳውቃቸዋል። ለዚህ መልስ ቢኖረውም ለጆዘን ሞት ግን ምንም ምላሽ ስላልነበረው ወደ ጆን ዞሮ ለአልጋ ወራሹ ስጦታ እንዳመጣለት ያሳውቃል። ኢሺዶ ግን ስጦታውን አልተቀበለውምና ጉዳዩን መጨረሱን ያሳውቀዋል። ያቡሽጌን እንዳልተሳካለት ስለተረዳ ጆን ጋር ወደ ቦታቸው ይመለሳሉ። ቀጣይ ወደ አዳራሹ ማሪኮ ትገባለች። ገብታ እጅ እንደነሳች የኦቺባን መታጨት ዜና መስማቷ እንዳስደሰታት ታሳውቃታለች። ኢሺዶ ጌታዋ ቶራናጋ ምን ላይ እንደደረሰ ይጠይቃታል። ቶራናጋ በልጁ መሞት አሁንም ለቅሶ መቀመጡን ታሳውቃቸዋለች። ኢሺዶ ቶራናጋ ሌሎች ልጆች እንዳሉት በማንሳት በአካብድ ይመረጣል ይላታል። ኦቺባ በመሃል ትገባለች። እህቷና ጓደኛዋ የነበረችውን ማሪኮን ካየቻት ብዙ ዓመታት ተቆጥረዋል። በልጅነታቸው ከሚያዘወትሩት ጨዋታ አንዱ ግጥም መግጠም ነበር። ግጥሞቻቸው በቅኔ የታጨቁና ውብ ነበሩ። ማሪኮ ደግሞ የሚያስደምሙ ግጥሞችን በመግጠም ትታወቅ እንደነበረ ታሳውቃቸዋለች። በመቀጠልም በቅርብ ያረፈችውን የሟች ንጉሥ የመጀመሪያ ሚስት የነበረችውን የእሜቴ አዮን እረፍት በማስመልከት የግጥም ውድድር ክብረ በዓል ያደርጉ ማሰባቸውን ታሳውቃታለች። ስለዚህ በክብር በዛ ተገኝታ የግጥም ውድድሩን እንድታስጀምርና እንድትሳተፍ ኦቺባ ትነግራታለች። ማሪኮ ግን ውድድሩን እንደማትሳተፍ ታሳውቃቸዋለች። ኢሺዶ ለምን ግብዣውን እንዳልተቀበለች ይጠይቃታል። ማሪኮም ኦሳካ ለመቆየት አለመምጣቷ የቶራናጋ ሚስት ኪሪንና ሺዙን ከልጁ ጋር ይዛ ወደ ኤዶ እንድትመለስ ቀጭን ትዕዛዝ እንደተሰጣት ታሳውቃቸዋለች ያለ ፈቃዳቸው በኢሽዶ የታገቱት ሌሎቹ የካውንስል አባላት ቤተሰቦች የማሪኮን መልስ ሲሰሙ መንሾካሾክ ይጀምራሉ። ኢሽዶ ሰዎቹን በጉልበት እንዳገታቸው እንዳይመስልበት ሲጥር ቆይቷል። አሁን ማሪኮ መጥታ እሄዳለሁ ማለቷ ኢሽዶን አጣብቅኝ ውስጥ የከተተ ነበረ። አትሄጅም ብሎ በጉልበት ካስቀራት፣ በጉልበት አስቀርታታል በሚል አመፅ መነሳቱ ነው። እንድትሄድ ከፈቀደላት ደግሞ ሌሎቹም ቤተሰቦች እኛ እንሄድበት ብሎ መጠየቃቸው አይቀሬ ነው። እነሱም ከጠየቁ ደግሞ ሊለቃቸው ግድ ነው። የካውንስሉ አባላት ቤተሰቦቻቸው ከተለቀቁላቸው ደግሞ ኢሺዶ በካውንስሉ አባላት ላይ ምንም ስልጣን ላይኖረው ስለሆነ፣ ጌታዋ ቶሮናጋ ከተወሰኑ ሳምንታት በኋላ ወደ ኦሳካ መምጣቱ ስለማይቀር እዚሁ እንድትጠብቅ ያዛታል። ማሪኮ ግን ከሁሉ በፊት ተገዥነቷ ለጌታዋ ቶሮናጋ በመሆኑ የታዘዘችውን ከመፈጸም ከመሄድም ማንም ሊከለክላት እንደማይችል ታሳውቀዋለች። ኢሺዶ እንቢተኝነቷ ሲበረታበት በንቀት ጉዳዩን እንደጨረሰች ያሳውቃታል። ማሪኮ የኢሺዶን ንቀት በቀላሉ አልተቀበለችውም። ስታፍርበት የኖረችበት አሁን ግን የምትኮራበት የጀግናው አባቷ የአከቺ ጂንሳይ ልጅ መሆኗን ለሁሉም በማስታወስ ማንም ያለ ምክንያት እየተነሳ የመንቀሳቀስ መብቷን የሚነፍጋት ሰው አለመሆኗን መሆኗን በወደደችውም ጊዜ ተነስታ የትም የመሄድ መብት እንዳላትና ሌሎቹም እንዲሁ የማድረግ ተመሳሳይ መብት እንዳላቸው አዳራሹ ለተሰበሰበው ሰው ታሳውቃለች። ይሺዶ ምንም ሊያደርግ ባለመቻሉ ካውንስሉ ከተወያየበት በኋላ የመሄዷን ጉዳይ እንደሚያሳውቋት ይነግራታል። እሷም እጅ ነስታ ትወጣለች። እንደወጡ የአቡሽጌ ኢሺዶን በእንደዛ አይነት ድፍረት መጋፈጧ ደስተኛ አልነበረም። እሱ ነገሮችን ለማርገብ ሲለማመጥ፣ እሷ ገብታ ጭራሽኑ ነገሩን አፋፍመው ቁጭ ብላለች። ታዲያ እንዲህ እንድታደርግ ጌታቸው ቶራናጋ እንዳዘዛ ስለጠረጠረ ምን ብሎ እንደላካት ጠይቃታል። እሷ ግን ተልከዋን ለማሳወቅ ፈቃደኛ አልነበረችም። የአቡሽጌ እንደተለያቸው ማሪኮ ባይፈቅዱላትም በንጋታው የቶራናጋን ቤተሰብ ይዛ ለመሄድ እንደወሰነች ለጆን ትነግረው አለች። ጆን የኢሺዶ ታጣቂዎች እንደማያስወጧትና በዚህ መሃል ልትሞትም ሁሉ እንደምትችል ስለተረዳ እንድትቀርብ ይለምናትም። ፊቷን አንብቦ የማሪኮን መጨከን ይረዳል። ሌላው የማሪኮን መሄድ የተቃወመው የገዛ ልጅዋ ነበር። ከሄድሽ ልጅሽ አይደልሆም ነበር ያላት። ማሪኮ በጌቷ ቶራናጋ በኩል ያገኘችው ተልእኮ ሞት ለሚመኘውና ዓላማ ላልነበረው ሕይወቷ ነፍስ ዘርቶበታልና፣ አፍቃሪዋ አይደለም የገዛ ልጅዋ ዛቻ እንኳን ከዚህ የሚመልሳት ሴት አልነበረችም። ስለዚህ እንደነጋ እሜቴ ኦቺባ ካውንስሉ የካውንስሉ ቤተሰቦችና ሌሎችን ባሉበት ኪሪን እና ሺዙን ይዛ በሳሞራዮቿ ታጅባ ለመውጣት ትዘጋጃለች። ሁሉም ወደ ቤተ መንግስቱ ዋና በር ሲጠጉ እንደተጠበቀው የሺዶ መውጫ የሌለውን ሰው እንዳያስወጡ አዟቸው ነበርና ታጣቂዎቹ መውጫ ከያዘች ይጠይቋታል። አንዱ የማሪኮ ሳሞራይ ቀበል አድርጎ መውጫ እንደማያስፈልጋት ይመልስለታል። ማሪኮ በዝግታ ተጠግታ በተወራናጋ ትዕዛዝ እንደሆነ የምትወጣው በትነግረውም እንድትወጣ ካልተፈቀደላት በሩን እንደማታልፍ መለሰላት። ማሪኮም ወደ ሳሞራዎቿ አዞራ እንዲገድሏቸው ታሳስባለች። ሳሞራዩም ተጠግቶ ሰላምታ ከሰጠ በኋላ በቁምበት ያጋድማቸዋል። አሁንም ጉዟቸውን ይቀጥላሉ። ኦቺባን ጨምሮ የካውንስሉ አባላት ይህንን ሁሉ ከግንቡ ላይ ሆነው እንደ ምስክር ሲመለከቱ ነበር። ሌሎች የኢሺዶ ቀስተኞች ግንቡ ላይ ነበሩና አንዱን ሳሞራይ እያስወግዱታል። በዚህ ሁሉ ወደ ኋላ ላለመመለስ የቆረጠችው ማሪኮ የተቀሩትን ጠባቂዎች እንዲያስወግዷቸው ትእዛዝ ትሰጣለች። ትእዛዛቸውን ተቀብለው ግብ ግብ ይጀምራሉ። የኢሽዶም ጠባቂዎች በቀስተኞች በመታገዝ የማሪኮን ሳሞራዮች ቢያስወግዱም ከነሱም የተረፈው ጥቂት ነበር ማሪኮ ግንቡ ላይ ላሉት ለኦኖና ኪያማ ታጣቂዎቻቸውን ከመንገዷ ላይ እንዲያስነሱ ጠይቃቸዋለች እነሱም ታጣቂዎቹ ላይ ስልጣን እንደሌላቸው ኢሽዶ እንደሚያዛቸው ያሳውቋታል የማሪኮ ምላሽ አሃ ስለዚህ ሁላችሁም ያለ ፈቃዳችሁ ነው አይታገታችሁት የሚል ነበረ የሱግያማ እጣፋንታ ይደርስብናል በሚል ፍራቻ መታገታቸውን ለማመን የማይፈልጉት ኪያማና ኦኖ ምንም ምላሽ አልነበራቸውም ቀስተኞቹ ማሪኮን ለማስቆም ቢሞክሩም እሷ ግን መራመዷን ትቀጥላለች። የመጨረሻው በር ላይ የነበሩት ጠባቂዎች ስለት ይዘው ተጓዦቹን ለማስቆም ቢሞክሩም የምትሰራው ስራ ምንም ወንጀል እንዳልሆነ የምታውቀው ማሪኮ በልበ ሙሉነት ለብቻዋ ትጋፈጣቸው ጀመረች። መሄዷን የሚከለክሉበት መብት አልነበራቸውም። እሷንም በመግደል ሌላ ሁለተኛ ስህተት መፈጸም አልደፈሩም እና ባሉበት ቆመው እስክትደክም መመከታቸውን ቀጠሉ። ማሪኮ ጌታዋን መታዘዝ ግዴታዋ፣ ከቤተ መንግስቱ መውጣት መብቷ ሆኖ እያለ በተቻላት መጠን ለመውጣት ብትሞክርም በመከልከሏ በታማኝነት ለመታዘዝና ለማገልገል ቃል የገባሁትን የጌታዬን ተልዕኮ እንዳልፈጽም በሕገ ወጦች ተከልክያለሁ በማለት ይህንን የኢሺዶን ውሳኔ በመቃወም ሲመሽ ራሷን እንደምታጠፋ ሰፐኩም ስትፈጽም ራሷን የሚለየውን ምት ካቶሊካዊው ኪያማ እንዲሰነዝረው ሆን ብላ ትመርጠዋለች። ኪያማ የእምነቱ ተከታይ የሆነን ሰው ነፍስ ማጥፋት እንደማይችል እሷም ራሷን እንድታጠፋ ለመፍቀድ እምነቱ እንደሚከለክለው ለካውንስሉ ያሳውቃል። ሆኖ ማሪኮ ራሷን ለማጥፋት እንደማትደፍር ቢገምትም ማሪኮን የምታውቃት ኦቺባ ግን ካለች ቃሏን እንደምትጠብቅ ታሳስባቸዋለች። የማሪኮን ቢተኝነት አጣብቅኝ ውስጥ አስገብቷቸዋል። እንድትሞት ከፈቀዱላት ይህንን ሕገወጥ አሰራረን በኦሳካ የሚገኙ ሌሎች ጌቶች በመቃወም በካውንስሉ ላይ ማመጻቸው ነው። እንድትሄድ ከፈቀዱላት ደግሞ ሌሎቹም የታገቱት ቤተሰቦች ለመሄድ ጥያቄ ማቅረባቸው አይቀርም። እነዚህን ቤተሰቦች ኢሺዶ ከለቀቃቸው ካውንስሉን ለመግዛትም ሆነ ለማስፈራራት አቅም ያሳጠዋል። ይሄ ጨዋታ ነው ኢሺዶን አጣብቅኝ ውስጥ ያስገባው። ጆንን አልጋ ወራሹ ሊያየው ስለፈለገ ፊቷ እንዲቀርብ ኦቺባ ታደርጋለች። ምንም ጃፓንኛ በመጠኑ መስማትና መናገር ቢችልም ማሪኮን ማስጠርታታለች። ማሪኮ ፊቷ እንደቀረበች ለተንኮለኛው ቶሮናጋ ይህን ያህል ታማኝ በመሆን የጀመረችውን ጨዋታ እንድታቆም ጠይቃታለች። ጨዋታ የጀመርሽው አንቺ ነሽ ነበር የማሪኮ ምላሽ። ጌታዋ ለምድሪቱ ሰላም ለማውራት እንጂ ሌላ ሴራ አስቦ እንዳላካ ከተለያዩ ጊዜ አንስቶ በፊት የምታውቃት ማሪኮ አይደለችም። አባቷ ከሞተ በኋላ በጥላቻ መሞላቷንና አሁንም የምታሳየው እልህኝነት ከዛ የመነጨ ሆኖ ነው የታያት። እውነተኛው ነገር ግን ይህንን ስሜት የምታራምደው ራሷ ኦቺባ ነበረች። አሁንም ይሄ ሁሉ አላስፈላጊ የፖለቲካ ጨዋታ ማቆም የምትችለው ኦቺባ ነበረችና ትክክለኛውን ወገን እንድትመርጥ ታሳስባታለች። ማሪኮና ጆን ኦቺባን እንደተለዩ ጆን ይለምናታል። ልመናው እንዳትሞት ነበረ፣ እንድትለዩ አልፈለገም። ማሪኮ ምንም ጆንን ብታፈቅሮም ግን ከራሷ በላይ ለሆነው ለዚህ ትልቅ ዓላማ መሞትን ትመርጣለች። የያቡሽጌ መልእክተኛ አንድ መልእክት ያመጣለታል። መልእክቱ ሚስጥር ስለነበረና ሕጋዊ ስላልነበረ የተጻፈ መልእክት አልነበረም። መልእክቱ ከኢሺዶ ሲሆን በካውንስሉ ፊት ቀደም ብሎ ያቀረበለትን ስጦታ እንደተቀበለው የሚያሳውቅ ነበር። ከመቀበሉ በፊት ግን ሊያደርግለት የሚፈልገው ነገር እንዳለ ይነግረዋል። ነገሩ ምን እንደሆነ ሳያሳውቀን ፊልሙ ማሪኮ ሰብኩ ወደምትፈጽምበት ክፍል ይወስደናል። ሁሉም ተዘጋጅቶ ማሪኮ ስለቷን አዘጋጅታ ብትጠብቅም ኪያማ በቦታው አልነበረም። ሰው ሰፕኩ ሲፈጽም ምንም እንኳን ሆዱን የሚተረትረው ራሱ ቢሆንም የሚገድለው ግን የሚቀላው ሰው ነበር። በካቶሊክ አስተምህሮም ነፍስን ማጥፋት ገሃነም እንደሚከት ስላልጠፋው ሊገድላት አልፈለገም። ስለዚህ ማሪኮን የሚገድላት ሰው ባለመኖሩ ነፍሷን ገሃነም እንደሚጠብቃት አምና ሁሉንም ራሷ ልታደርገው ስለቷን ታነሳለች። ይህንን የተረዳው ጆን ምንም እንኳን ፍቅረኛውን ከሞት ሊከለክላት ባይችልም እንደ እምነቷ ራሷን አጥፍታ ገሃነም እንድትወርድ አልፈለገምና የኪያማን ቦታ ተክቶ ሊገድላትና ነፍሷን ሊታደግላት ይፈቅዳል። ማሪኮ ጆን ምን ያክል እንደሚወዳት ይበልጥ ያወቀችው በዚህ ድርጊቱ ነበረ። ማኅተቧን አውልቃ እንደሰጠችው ስለቷን ወደ ደረቷ ታስጠጋለች። በጸጥታው መሃል በድንገት የሚቆጣ ሰው ድምፅ ወደ እሷ አቅጣጫ ሲመጣ ትሰማለች። ይሽዶ ነበረ። ወደ እሷ ቀርቦ የከለከላትን መውጫ እግሯ ስር በመወርወር በንጋታው መሄድ እንደምትችል ከነገራት በኋላ ተመልሰች መምጣትሽ ላይ ቀር የሁሉ ድራማ አስፈላጊ አልነበረም ይላታል። ሊወጣ ሲል አስቀድሜ እንዳልኳችሁ ሌሎቹም ለእነሱም መውጫ እንዲሰጣቸው ይጠይቃሉ። ኢሽዶም ሊሰጣቸው ይገደዳል። እንደመሸ ኢሽዶ መልእክት የላከበት ያቡሺጌ እንደታዘዘው ጥበቃ ላይ ነበረ። ሌላኛው ጠባቂ እንዲያርፍና እሱ ሊጠብቅለት እንደሚችል ያሳውቀዋል። ያቡሺጌም ጥበቃውን በማዘናጋት በስለት ገድሎ የተካኑን ነፍሰ ገዳዮችን እየመራ ወደ ቤተ መንግስቱ ያስገባ ጀመረ። ነፍሰ ገዳዮቹ የኢሽዶ ቅጥረኞች ሲሆኑ ማሪኮን ለማገት የተላኩ ነበሩ። ወደ ማደሪያቸውም ገብተው ያገኙትን ሰው እያስወገዱ ማሪኮን ፍለጋ ይዞራሉ። በመጨረሻም ጆንና ማሪኮ ወደ ነበሩበት ክፍል በመግባት ግብ ግብ ይጀምራሉ። ጆን በጠመንጃው ማሪኮ በስለቷ በተቻላቸው መጠን ሲመክቱ ቆይተው ካመለጧቸው በኋላ ከሌሎች ቤተሰቦች ጋር በመሆን የሚደበቁበትን ክፍል ይፈልጉ ጀመር። ከሀዲው ያቡሽጌ እንዲታወቅበት ስላልፈለገ አሁንም በቶሎ ተጠቂ በመምሰል ከነ ጆን ጋር ለመደበቅ ይወስናል። ማሪኮ ስታስታውስ ጠንከር ያለ መዝጊያ ያለበት ክፍል በመኖሩ ወደዚያ ይዛቸው ትሄዳለች። ነፍሰ ገዳዮቹ በሩን ሰብረው ለመግባት ስላልቻሉ የመጨረሻ አማራጫቸው የነበረው መዝጊያውን ማጋየት ነበረ። በሩን ካጋዩት ውስጡ ያሉት በሙሉ መሞታቸው ስለነበረ ጆን በሩን ለመሸፈን በክፍሉ ያገኘውን መደርደሪያ ለማምጣት ይታገላል። ብቻውን ያልቻለው ጆን የአቡሽጌን እርዳታ ቢጠይቅም የአቡሽጌ ጆንን ለመርዳት ፈቃደኛ አልነበረም። በዚህ ሁሉ ንትርክና ውጥረት መሃል ማሪኮ ሌሎቹን ከፍንዳታው ለማትረፍና አባቷ የጀመረውን ጌታዋም የሰጣትን ተልኮ ለመጨረስ በኩራት በሩን ተደግፋ ፍንዳታውን ትጠብቃለች። ሁሉም ከበሩ ዞር እንትል ቢለምኗትም እጆቿን ዘርግታ ፍንዳታውን መጠባበቋን ቀጠለች። ከሞት አፋፍ አምለጣ የነበረችው ማሪኮ አሁን ላይ ግን ሁኔታዋን የሚቀይርና ፍንዳታውን የሚያስቆምላት ነገር አልተከሰተም። በሩም ጋየ፣ ክፍሉም እዚህ ላይ ዘጋ። ሾገን ምዕራፍ አንድን ለመጨረስ አንድ ክፍል ብቻ ትቀረናለች። በተቻለ መጠን ታሪኩን ቀለል ባለና በጥሩ አቀራረብ ለማቅረብ ሞክሬ ያለው እውነት ነው። ፊልሙ ሰፊ ነው፣ ውብ አተራረክ ያለውና ጥልቅም ገጸ ባርያትን ያቀፈ ከመሆኑ አንጻር እነዚህ የምሰራቸው ቪዲዮዎች ይገልጹታል ማለት አይደለም። ስለዚህ ደግማችሁ ፊልሙን እንድታዩ ትጋብዛችኋለሁ። በተረፈ ግን በምዕራፍ አንድ የመጨረሻ ክፍል በክፍል አስር በቀጣዩ ቪዲዮ አገኛችኋለሁ።